ቃዲነት ወደ እኔ ይመጣል ብዬ ሀሳብም አልነበረኝ። እንግዲህ ወንድ ልጅ እንደው እናቱ ይመስል አንድ ሴ ጋር ተወስኖ ቁጭ ካለ የሚያገባው እዛ ቁጭ ብሏል። ሸሁ ሸሁ አለኝ ያል እኔ ግድ የለኝም፣ ዝም ብለው ሰሩልኝ አለ። እኔ ዛኔ ካሁ ቦታ ነው ያለሁት። እንዳመጡ አለ እንዳመጡ በቃ

እንደምን አላችሁ። እንኳን ለ1446ኛው የኢዳል ፈጥር በዓል በሰላም አደረሳችሁ እያለን እንደ ወትሮው ሁሉ ድንቅና ማራኪ በሆነ ፕሮግራም ተመልሰን መተናል። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ለዛሬ እንግዳችን የምንወዳቸው እጅግ በጣም የምናከብራቸው ቃዲ ሼክ ያቁት ከጎን ይገኛሉ። እንግዲህ ከኡስታዝ እንጀምራለን ኡስታዝ

እጅግ በጣም ደስ ብሎናል ። አላህ መልካም እንዳችሁን ይክፈላችሁ። እንግዲህ እስኪ ወደ ፕሮግራማችን ከመግባታችን በፊት ያው ለከሚሴ አካባቢ ነዋሪዎች ያው ራሳችሁን ማስተላለፍ ወይም ደግሞ ራሳችሁን ማስተዋወቅ ላይጠበቅባችሁ ይችላል። እስኪ ደግሞ አሁን ለኢትዮጵያ ሙስሊሞች ራሳችሁን አስተዋውቁ። ሼኽ ያቁት ማለት ማን ናቸው? የተወለዱ የታደጉ፣ የተስቀብሩ የሚለውን የራሳችሁን ህይወት እስኪ የተወሰነ ነገር እንሻአላ ቢስሚላህ ያው እኔ የተወለርኩት ደዋ ጨፋ ሰርጤ ምን ትባል አካባቢ ዜሮ አስራ ሰባት ፈረዴ ትባላለች። በዚህ በሸክላ ገባ ብሎ ሜጢ በላይ የተወለርኩት እዛ ነው ከአባቴ ከሼክ መሐመድ ሰዒድ እና ከእናቴ ከመርጃን ሼክ መሐመድ ሲራጅ እዛ ተወለድኩኝ። ከዛ በኋላ አጋጣሚ ሰባ ሰባት የሚባል ተፈጠረ። ያው እናንተ አታቁም ሰባ ሰባት መጨረሻ አካባቢ ላይ ሰው ለቆ ጠቅላላ ሲሄድ፣ አጋጣሚ አጎታችን ሀጂ ሰይዱ እዚህ ነበርና እሱ አመጣል። በዛን ሰዓት ላይ እድሜ እንደ ሰባት ዓመት አካባቢ ምናምን ሆናለሁ። እዚህ መጣው ቁርአን ያው አባቴ ላይ ቀረስኩኛ። ከዛ በኋላ ቁርአን ካከተምኩ በኋላ ሀጅና አባቴ በዚህ ተጣሉ አስታውሳለሁ። እሱ መማር አለበት ሲሉ፣ አባቴ ደግሞ አይ ቅርአት ነው መቅራት ያለበት፣ በሚል የሚያስፈልገውን ነገር ገዝተው ፍቂህ ለመቅራት ኮምብልሻ ሸዋብር የሚባል ሀጂ ሙዘፈር ባህሩላህ የሚባሉ ሼክ ነበሩ። እነሱ ጋ ሄርኩኝ። ወደ ስምንት ዓመት ኮምብልሻ ሰፊና ሹጃአ ባፈድል ሚንሃጅ እስከምጨርስ ድረስ እዛ ቀራሁ። ከዛ ሚንሃጅ ከጨረስኩ በኋላ እዛ አብረው የነበሩ ሸሹ ወይም ምናምን ቤተሰብ ጓደኞች አንቺን ተንስተው ኢዕራብ የሚባል ዓረብያ ናሕው ለመቅራት ወደይ የሚባል ሀገር አለ። በዚ ባህር ቡማዶ ወደዛ ሲሄዱ ያው አብሮ መሄድ አለበት በሚል ከዚህ ማገሬ ከሚሴ ልጆች አሉ እነ ሙሳ የሱፍ፣ እነ ቡርሃን ካሚል፣ እነ ሀቢብ ኢብራሂም ተሰባስበን አንድ ላይ ተነጋግረን እዛ ወደይ ሄድን። ወደይ ጊስር የሚባለው ቦታ ወደ ቀዲሙ ሼክ ጋ ስንሄድ አጋጣሚ ያው ቀሪአ የለም ደረሳ በስቷል በሚል የሆነ ደዋጭ ፋሲትር በላይ ሼክ ሁሴን የሚባል ሶቃ እዛ የሆነ ሼክ አውጥተው ነበር። እዛ ላኩን ከወደይ ከወደይ ሶቃ፣ እንደገና እዛ ሶቃ አጀሩማ ሙልሃ ወደ አምስት አመት እዛ እንደገና እነዚህን ቀራሁኝ። ከዛ በኋላ እንደገና ተመልሼ ኮምቦልቻ ሄርኩና እነዛን ፊቅህ ያቀሩኝ ሼክ የስጠይቃቸው ኮምቦልቻ ሀጂ መሐመድ ታጁዲን የሚባሉ ሼክ ነበሩ። ለበረካው እነሱ ላይ አንድ ኪታብ መቅራት አለበት፣ እንሰብራሉኝ እነሱ ላይ ሄደው ጠየቁልኝና፣ እነሱ ቀዲም ሆነዋል ሱቡለ ሰላም እነሱ ላይ እንደውም አልችልም እያሉ ትንሽ እነሱ ላይ የተወሰነ ቀራሁ። ሻህርዲን አገር የሚባሉ ደግሞ ሸህ መሀመድ አወል ይባላሉ፣ እነሱም ቀዲም ናቸው። እነሱም ላይ እንደዚሁ አንድ ኪታብ የተወሰነ ከሞከርኩ በኋላ ተመልሼ እንደገና እዚሁ ከሚሴ መጣሁ ማለት ነው። ከሚሴ ስመጣ ሼክ አህመድ አሊ ረሕመቱላሂ አለይህ አዲስ ተነጋግረው እነዚህኛ የከሚሴ የነጋዴ አዲስ ከዛ በፊት ኩብቶ ኩብቶ በስታ አልነበረም። ያስፈልገናል በሚል እነሱ አዲስ አበባ ሀጅራ ፊጋ ነበሩ። እንደገና ተማክረው ሄደው ከዚህ ሰው ተልኮ ሄደው ሻህ አመድ አሊና መጧቸው። ሻህ አመድ አሊ አዲስ ሲመጡ እንደገና እነሱ ጋር የተወሰነ ሀዲስ ቀራ። ከዛ በኋላ እኔ ሳውዲ ሄድኩኝ። እኔ ማለት ይሄ ቃዲነት ወደ እኔ ይመጣል ብዬ ሀሳብም አልነበረኝም። ከዛ አጋጣሚ ያው እኔ ሳውዲ ያለሁኝ ታመሙ አባቴ። ሲታመሙ ስልክ ደውለው መምጣት አለበት ያለ ሱ አይሆንልኝም ሲሉ አባቴ መጣሁ። ንክዝ መጥቼ አባቴን እያስታመምን እያለ እነሱ ሲደክሙ እንዳለ ሽማግሎቹ ተሰብስበው መጡ። መጡና አባቴን፣ አሁን እኛ ያው አንቱን ታቃለው፣ በጣም እንወደዋለን፣ ህዝብ ይወደዋል። ስለዚህ እኛ ደግሞ የአንቱ ማስታወሻ የሚሆን አንድ ነገር እንፈልጋለን። ና ይሄን ልጅ ፍቀዱልንና ያው በቃ እኛ እሱን እንተካለን ሲሏቸው፣ አይሆንም ይህ ስራ ለእኔም አልሆነም እንኳ ለሱ እና እኔ አይሆንም። ሲሏቸው ሽማግሌዎቹ በቃ እምቢ አሉ። እንደገና ያው በሰዓቱ መጅሊስም ጋር ተነጋግረው የሀገር ሽማግሌዎቹ ተነጋግረው፣ መንግስትም ያው ሁኔታውን ስላወቀ አምኖ ቦታ እንዲሰጠኝና በእነሱ ቦታ ተተክቼ ህዝብን እንዳገለግል ያው ወደ ቃዲነቱ ቦታ እንድሸጋገር በማድረግ በዚሁ ሁኔታ ነው ወደእኔ ሊመጣ የቻለው። ማሻ አላህ። አሁን እናንተ ያው ቃዲ ናቸው ምናቸው የሚሴን አካባቢዋ በቃዲነት ነው የምትታወቁት። ወደ ቃዲነት መቼ ነው የመጡት? ምን ያህል ጊዜ በቃዲነት አሳልፋችኋል? እንግዲህ አሁን ወደ አስር ዓመት እየሆነ ነው። ያ እንግዲህ ከሆነ አባቴ ከሞቱ አሁን ወደ አስረኛ ዓመት እየተጠጉ ነው። አጠቃላይ በዚህ ስራ ላይ ወደ አስር ዓመት ሊሆነኝ ነው። እንግዲህ ማሻአላህ አስር ዓመት እንግዲህ ያው ቀላል ጊዜ አይደለም። በአስር ዓመት የቃዲነት ጉዞና እንቅስቃሴ ላይ የሆነ በቃ ማተረሱት አጋጣሚ እና በቃ በጣም አስቸጋሪ አሊያም ደግሞ በጣም ያስደስታችሁ ነገር አጋጣሚ። እንግዲህ ይሄ የቃዲነት ስራ በጣም ይገርማል። ብዙ እኔ እንደ አሁን አንዳንድ ጊዜ በቃ ገጠመኝና የሆነ ነገር መጠየቅ የፈለገ ሰው እንዲህ አይነት ቦታ ላይ ነው፣ ምክንያቱም እኛ ህዝብ ውስጥ ነው የምንሄደው፣ ህዝብ ውስጥ ነው። ህዝቡ ግማሹ ግንዛቤ ያለው፣ ግማሹ ግንዛቤ የለውም። ብዙ ነገር ያጋጥመናል። እኔ በዛ አጋጣሚ በቃ ሰምቼ ማላውቀው አይነት ነገር አጋጥሞኛል። ለምሳሌ አንድ ጊዜ ያጋጠመኝ ነገር ጠሩኝና ኒካ ካለማሰር ሄድኩኝ። ስሄድ ሰው ተደርድሯል። ልጅቷ አጋጣሚ እህቷ ጋር መጣ ነው የእህቷ ባል አማቿ ነው ወኪል ተብሎ የቀረበው። እንግዲህ እኔ ሂጄ መጀመሪያ የምጠይቀው ልጅቷ ወልያላት ወይ ምርመራ ተደርጓል ወይ ሻሂድ ቀርቧል ወይ አግብተሽ ታውቂያለሽ ተፈተሻል፣ ኢዳሽ አልቋል ረጀእቷ አልተባልሽም ወይ የሚለውን ነገር ይሄን ነው የምናጣሩ አሁን ገባሁኔ ያው በደንብ ሰው ተዘጋጅቶ ሁሉም ጥቅ ካለ በኋላ ነው የመጨረሻ ነው የገባው። ታዋቂ ልጅ ማን ነው ወኪሏ እኔ ነኝ አለኝ። ምንድና አንተ ስለው የእህቱ አባል ነኝ አለኝ። አይ አንተ መዳር አትችልም፣ ስለዚህ እንደ ሸሪአ መዳር የሚችሉት ወልይ ተብሎ የተቀመጡት አባት፣ ወንድም፣ አጎት፣ አያት እነዚህ ናቸው። ከጠፉ ኢብን ዓም ያጎት ልጅ አንድ ደረጃ ወርዶ ሊሆን ይችላልና እነዚህን ነው የምፈልገው ስለው አይ ቆይ እስኪ አለኝ እሺ አሁን ልጅቱ አግብታ ታውቃለህ አታውቅም እኔ አላውቅም አለኝ እሺ ልጅቱን አቅርባን በዚህ በግርዶ ስራ ቀረባት አሁን ስጠይቃት አንቺ ልጅ አግብተሽ ታውቂያለሽ አዎ ተፈታሽ ወይ አልኳት አዎ ተፈትቻለሁ ምን ያህል ጊዜ ሆኖሻል ስላት ትንሽ ዝም አለችና 15 ቀን ያለች ከተፈታሽ ማለት ነው ልብ በይ አልኳት አሁን ሰዎቹ እንዲያረጋግጡ ነው አዎ 15 ቀን እንደው ቢሆነኝ እንጂ አያንስም አለች። አያ እንግዲህ ሰማችሁ አይደለም? እኔ እነሱ እንዲያረጋግጡ ነው። ሰማችሁ አይደለም? ምን የሚባል ነገር አለ ዒዳ የሚያልቀው ሰላሳ ተቆሮ ነው ወይ 3 ጦር ነው። ካልሆነ ደግሞ ምናልባት በቁጥር 3 ወር ከብላ፣ አሁን 15 ቀን። እስኪ ልብ በይ እየሰማ ነው ሁሉም ሰው የሰማ ስለዚህ አይሆንም ስለው፣ የሚያገባው እዛ ቁጭ ብሏል። ሸሁ ሸሁ አለኝ እኔ ግዴለኝም፣ ዝም ብለው ሰሩልኝ አለኝ። ስብንላ አጃቢ ያለው ክስተት ነው። እንደዚህ ሳ የሆነ አጋጣሚ ኖሮ በቃ በመህር አጋጣሚ ሳትታለ እንደ ሸርዑ ላሓደ ሊአቀሊል መህሪ ወላ ሊአክሰሪ መህርን ይሄን ያህል ብሎ ማለት አይቻልም። ምክንያቱም የሰው ልጅ አንዱ ሀብታም ነው፣ አንዱ ድሃ ነው። በተፈጥሮ ስለሚለያይ እንዳቅሙ እንዲሆን ሸርዑ ክፍት ነው ያደረገው። አጋጣሚ ይዙ ከሚሴ ከተማ ልይቷን በዛ በዛ አሳምኖ ልይቱ ጋር ጨርሷል። አባት ለሌላ ሰው ሊድሯት ይፈልጋሉ። እኛ ይሄን አናቅም። ከዛ ማታ ጠሩን። ማታ ነው ይሄር ነው ስንሄድ ያው ልጁ ጓደኞቹን ይዞ ተቀምጧል አባት ደግሞ የሆነ ሽማግሌዎች ጋር ተቀምጠዋል ያው ይሄን ኬዝ አላቅም እኔ መጠየቅ ጀመርኩኝ ወኪል አለ ወይ እንደዚህ ምናምን ሁሉን ጠየቁ አለ ካሉኝ በኋላ መህር ላይ ደረስ አሁን መህር አባት ናቸው እንግዲህ ጠየኳቸው አግብታ ታቃለ ይዷ ምናምን ሁሉ ከጨረስን በኋላ መህር ስንት ነው ስላቸው ፈጠን አሉና አባቷ 40 ሺህ ብር አሉ ልጁ ዝቁጭ ብሏል ኧረ ደነገጥኩኝ እኔ እሱ የፈለጉት ደግሞ አባት ማፈረስም ልጁ እንዲያገባት አልፈለጉም። ልጁ ደግሞ ይሄ ገብቶታል። ከዛ እረ እስኪ ጆሮዬን ያዛረገኝ እንደገና ድገሙ አልኳቸው እኔ ያው ሰው እንዲሰማ፣ አርባ ሺህ ብር ነው ምሉ አሉ ሽማግሌው። ማለት እንግዲህ በሰማህ መልስ አልኩት እሱ። አዎ ሙሽራ፣ ያው ማህር የነሱ ነው። ያው እየሰማህ ነው፣ በሰማህ መልስ ስለው አልችልም ማለት። አይ ሽማግሌ ይግባ አልኳቸው አልቀንስም አሉ እሳቸው። እሳቸው የፈለጉት ማፍረስ ነው ምንድን ያልኩት አላቸው። እንደገና ደግሞ ማለት ነው 40 ሺህ ብር አሉት። ዝማና አይ በቃ ይሄ ከሆነ ዘንድሮ 40 ሺህ ብር አውጥታለሁ ትንሽ ቀልቧትና 80 ታወጣለኋል በይ ብሎ ብድግ አለ። እሱ ተነሳ ያው ጥሎ ሲወጡ እንደገና ያው እኛም ተነሳን ተበታተን። በኋላ በስንት ሸማግሌ ልጅቷን ሂደው እንደገና ስትሰማ ከውጪ ደንግጣለች። እንደገና ተስማምተው ያው እኔ በራሴ የምወስነው እኔ ነኝ በሚል እነዚህ አጋጥማዲ እና በመህር ዙሪያ ብዙ ገጠመኝ አለ። ብዙ ያጋጥመናል። አንዳንድ ጊዜ በመብዛት አንዳንድ ጊዜ ደግሞ ያው በማነስም ደረጃ እንደዚህ ያጨቃጭቀናል። ይሄ ስራው በጣም ሰፊ ስራ ነው። በቃ ብዙ ገጠመኝ ያጋጥማል። ኸይር ማሻላ። እንግዲህ አሪፍ ቆይታ እያደረግን ነው። ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። እንኳን ለዒድል ፈጦር በዓል በሰላም አደረሳችሁ። ውድ ቤተሰቦች ውድ ጓደኞቼ፣ እንኳን ለዒድ አልፈጥር በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ። መልካም ምኞቴን ልገልጽላችሁ እወዳለሁ። ለሁላችሁም የስኬት አላህ ተባረከ ወተዓላ በሚወደ ሁኔታ በዓሉን የምታሳልፉ ያደርጋችሁ ስል መልእክቴን ማስተላለፍ እወዳለሁ። መልካም በዓል ማሻአላህ። ተመልካቾቻችን ከአጣው ቆይታ በኋላ ተመልሰን መጥተናል። እንግዲህ ከአንቁ ኡስታዛችን ከሼኽ ያቁት ጋር ይህን ማራኪ ቆይታ እያደረግን እንገኛለን። እስከ መጨረሻው ድረስ አብራችሁን ቆዩ። መርሀባ እንግዲህ ኡስታዝ፣ እስካሁን ድረስ የተለያዩ ነገራቶች ገጠመኞችን የተለያዩ ነገራቶችን እያጫወታችሁን የተለየ ትምህርት እየወሰድንበት እንገኛለን። አንድ የመጨረሻ ስለ ትዳር ተያይዞ አንድ የመጨረሻ ማንሳት የሚፈልገ ጥያቄ የሚኖር እስልምና ትዳርን ያበረታታል። የሰው ልጅ ትዳርን ሲያስብ በመጀመሪያ ምንድነው ሊያስበው ና ሊኖር የሚገባ ነገር እንግዲህ ማሻአላህ ቶሎ ጥያቄ ነው። ጋብቻ በሸሪያችን ከመጦ አምሳ ፐርሰንቱን ነው የሚሸፍነው። አምሳ ፐርሰንት ሌሎቹ ዒባዳዎች ለምሳሌ ተደምረው እነ ሶላት፣ እነ ጦም፣ እነ ሀጅ እንደው ሌሎቹ ማንኛውም ዒባዳ ተሰብስቦ አምሳ ፐርሰንት፣ ጋብቻ ኒካህ የሚለው ደግሞ አምሳ ፐርሰንቱን ይሸፍናል። እኔ አሁን አንዳንድ ጊዜ በዳዕዋ አጋጣሚ ላይ የምናገረው ነገር አለ። ባካችሁ አግቡ፣ እንደው በኛ ዘመን ጭራሽ ላጤ መኖር የለበትም። ወንድም ሴትም ተቀሳቀሱ፣ እያኳጉጃለሁ አንዳንድ ጊዜ እንደዚያ እንትረስማ። ወጣቱ ራሱ በጣም ያስፈልጋል። እንግዲህ ጋብቻ አንደኛ ሰበበ ሪዝቅ ነው፣ ሰበበ ሪዝቅ ነው አላህ ራሱ

አንድ ሰሞን ተከታታይ ዳዕዋ አረግ ነበር፣ ሁለት አግቡ፣ ሶስት አግቡ በሚል አሁንም ይሄ ጥሪያችን እንደቀጠለ ነው። ምክንያቱም አሁን እኛ ሂሳብ ስንሰራ ማለት ነው የአኼረት ዘመን ላይ ስለሆነ ያለ ነው። ሴቱ በጣም ብስጦ፣ ይሄ እንደ ሚፍጥረት ይላል። ወደ አኼረት ዘመን ላይ አሁን ወሚን ዓላመት ቁርቢ ሰዓት ወቅት ራቢያ ቅለቱ ሪጃል ወከስረቱ ኒሳ ሴቱ በጣም መብዛት ወንድ ማነስ ነገር አለ። በዛው ላይ ደግሞ ያለው ወንድ በአንዲት ሴት እንግዲህ ወንድ ልጅ እንደው እናቱ ይመስል አንድ ሴት ጋር ተወስኖ ቁጭ ካለ ሌሎች ሴቶች ሊቀሩ ስለዚህ መታ የተነሳ እንቀሳቅሳለንና ሴትዮዋ አጋጣሚ ባሏ ጀገን ብሎ አንድ ጊዜ ሆነ ሴትን ያሰረለታሉ። ይሄ ነገር በሚስጥር ሰርተ ነው ወሬው ተሰምቷል። ከዛ ሚስቲቷ ትሰማለች። አንድ ሰሞኔ በዚህ ዙሪያ እያረኩ ነበር ዳዌ መስጂድም ትልቁ ደዌ መስጅድ ያን ቀን አጋጣሚ ሁለፋ አራሽዲን አርጌ ስትሰማ በዛ አጋጣሚ ትሰማለች። ለካ ለኔ ባል ኒካ ያሰረው ሻያቁት ነው ብላ ይሄንን ነገር ከሰው ትሰማና ታረጋግጣለች። በአጋጣሚ እሷ ጎረቤት ሌላ የጎረቤቷ ልጅ ሴት ኒካ ነበራት፣ እና እዛ ኒካ ኔ ሰዎች ቀጥረውኝ በዚ ሰዓት እንድትመጡልኝ ብለው ሊሄድ ስል አጋጣሚ የሆነች የኛ ቤተሰብ የሆነች ሴት እዛ ድግሱ ላይ አለች። አሁን ወጥ ምናምን ሰርተው እንደዚህ ምግብ እያዘጋጁ እያለ መረቅ ተጥዷል። በጎን ይቺ ባሏ ሁለተኛ ያገባባት እኔ ያሰርኩለት እኔ ማሰሬን አረጋግጣለች። ከዛ ብረት ድስት ታመጣና ባዶ ብረት ድስት እዚህ ብረት ድስት ላይ ትቀንሳለች። ይቺኛዋ ደግሞ ጎኗ ወጥ እየቀዳይ ጎኗ ነው ያለችው። የእኛ ዘመርናት እኔ ጋር እንግባባለን። ያቺኛ ይቱ እና ይቺ እኔ ጋር እንደምትተዋውቅ አታቅም። ከዛ ምን እያደረግሽ ነው ትላታለች። ቆይማ አንድ ቅልብልብ ቃልሻለ አንጅቴን እንዳሳረረው አሁን እየመጣ ነው አሉ በዚ በመቋሃሩ ምጎንፈው ትላታለች። ማን ነው እሱ ትላታለች? ያቁት የሚባል ቅልብልብ ባለ ሁለት አግቡ ሶስት አግቡ እያለ በየቦታው እንደዛ አርጎ አሁን ሰማሁኝ እሱ ነው አሉ ባሌን ካሰረው፣ እንደዚህ ያደረገኝ አንጀቴን እንዳሳረረ በዚህ በመለቅ ነው የማሳረሩት። እና ስታወራት ማን ነው እኔ ልመጣ ባጃጅ እየፈለኩ ነው እዛ ሊሄድ ማለት ነው ስልክ ተደወለ። ከዛ ሃሎ ሃሎ ስልክ ይዘመዳችናል የት ነው ያለሁት አለች አይ አሁን እዚህ ደዌ መስጊድ አካባቢ ነው። ለሆነ ኒካህ ጠርቶ ልሄድ ነው፣ እኔ እዛ ኒካህ ቦታ ላይ ያለሁት እንዳመጡ አለኝ። በቃ ምንድነው አኳት በቃ የሆነ ምክንያት ፍጠሩና ቅሩ እንዳትመጡ ዛለች። እዛ ደነገኩኝ። አሃ አህድ ነው እኮ እኔ ቃል ገብቼ ግለ ስላት እንደው በቃ እንዳመጡ ስልኩን ዘጋችብ። ከዛ እንደገና የደወለልኝ ሰው ደወልኩና አቦኔ ሌላ ኡዝር አግኝቶኛል፣ ሌላ ሰው ፈልጎ አልመጣሁም አልኩት። ቀረሁ ከዛ ስጠይቃት ምንድነው ስላት ያቺ እንደ ከሌ የምትባል ሴትዮ ታውቃለሁ እንደ አለችኝ። እኔ አላውቃትም። ያ ከሌ ሚስት ናት አለችኝ። አዎ ምንድን ነው ታዲያ ስላል ለሱኒ ካስረው ነበር እንዴ አዎ አልኳት። ተሰምተው አንድ ወረ ስለ ኧረ ጎኔ እኮ መረቅ እየቀነሰ የፈላ መረቅ እየቀነሰ ምንድነው ስላል እንደዚህ እንደዚህ አድርጎኝ እንደ አንጀቴን እንዳሳረረ በዚህ በመረቅ ነው የሚገሸሩ እያለኝ ለስ ትል ሰምቼ ነው ብላ እና ይሄን ያክል ደረጃ እንኳን ድረስ ሴቱ በቃ ያው እኛ በምንቀሳቀሰው በምናረገው ነገር በጣም ይቀየማሉ። እንግዲህ ግማሹ ቢቀየምም ግማሹ ሲደሰት ነው። ሌላው አንድ ጊዜ ደግሞ የሆነ መወጥጥ ላይ ሴቶች ተደባድበው ለቅሶ ቤት ነው፣ የሆነ ልጅ ሞቶ እዛ ሰደቃ ላይ አጋጣሚ ነ ያን ቀን መስጊድ ዳዕዋ አድርጌያለሁ። በዛ የተነሳ ይህንን ስንናገር አምሽቼ እኔ እኔ አላወኩም። ጠዋት እዛ ቤት ሰደቃ ነው ለምሳ ሴቶቹ ወጥ ሊሰሩ ይሄዳሉ። ከዛ ዛ ተጣቶ ኃይለኛ ረብሻ ተረበሾ ምንድን ነው ስንል ሰውየው ደወለና ኑማሪ ሰደቃው ቤት ሰደቃው ለምሳ ነው። ጠዋት ወጥ ሲሰሩ ነው የተጣሉት። ምንድን ነው አንቱ? መቼ ቁጥ ብለው እሴት ታደባልባለሁ ምንድን ነው ስለው አሁን አንዷ ትመጣና ሽንኩርት እየከተፉ ማለት ነው እንደው፣ እና ይህ ሻሃቁት እንደው ሃያ ትሆናለህ ዝም በረካለህ አርገው ባናገኝ እንኳን እንደው ይህን መናገሩ ትላለች። ያለ ማን ያለ እሱ ላይ ቁርአኑ ሲጀምር እራሱ አንድ የምንትለው ነገር ቁርአን ላይ የለችም።

ያ ብቻ የረሱል ለ ላ ስላም ሱናን ከዚ ከሱና ደግሞ ራሱን ያገለለ ሰው ከሱና ራሱ እንዳገለለ ነው የሚቆጠሩ። ር ማሻላ ስታዝ ሹክረን፣ ጀዛኩምላ እንግዲህ በዓል ላይ ነው ያለ። ስለዚህ ስለ በዓል ላይ ሞስ የተወሰነ ነገር እናውራና ምናልባት አሁን ላይ ያለው ዘመን የሄደ አከባበርና ፊት ላይ የነበሩት ሰሓባዎች አይማዎች አከባበራቸው የተለያየ ሊሆን ይችላል። ስለ ቀደምቶች እስኪ የተወሰነ ነገር በምን አይነት መልኩ ያሳለፉት ነበረ? ማሻላ እንግዲህ ያው ዛሬ ዒድ እንደመሆኑ ዒደል ፊጥር ነው። ዒደል ፊጥር ሲመጣ አንደኛ ሸሪዓችን በቅድሚያ ያስቀመጠው ነገር አለ፣ ዘካተል ፊጥር የሚባል ነገር አለ። ዘካተል ፊጥር ሁለት ነገር ነው። አንዱ ያው ውጁብ ነው፣ ከራው ላይ ሐቁን መውጣት መወጣት ነው ሁለተኛ ደግሞ ይሄ ዘካተል ፈጥሪ ታሽሪ የተደረገበት ምክንያቱ የሙስሊሙ ውስጥ ያሉ የሙስሊም ዝቅተኛ ደረጃ ላይ ኑሮ የሚኖሩ ሙስሊሞችን ማስደሰት ነው። ለዚህኛው ሰውዬ ዘካተል ፊጥር ሲሰጥ ይሄንን ጦሙ ውስጥ የተገኘውን ለምሳሌ ባይኑ ይሁን በጆሮ በእጁ ለግው የሚባል ነገር አለ ረፈት ትርፋትርፍ ነገሮችን ከፋራ ይሆኑለታል፣ ያንን ያጠፋለታል። መስጠት አለበት ግዴታ ነው። ለነዛ ደግሞ ምግብ ይሆናቸዋል። ለዛን ቀን ላይ ለምሳሌ አሁን በዒድ ቀን ያለው ሰው ቤቱ ቁጭ ብሎ አርዶ ደግሶ ልጆቹ ሚስቱ ጋር ሲጫወት፣ እነዛኞቹ ቤታቸው ተግዘው እንዳይውሉ በዛ አይነት መልኩ ሸሪአችን አስቀምጧል። ስለዚህ የእኛ ሸሪአ ሙሉ ነው። ምንም ነገር ጎደሎ የለው፣ ነቅሱ የሚባል ነገር አንድ ነገር የለውም። ይህንን ታሳቢ አድርገው ረሱል ዐለይሂ ሰላቱ ወሰላም መጀመሪያውኑ ገና ምንድነው የተደረገው ማንኛውም ሙስሊም የሆነ ሰው ጦም ጡሞ መጨረሻ ላይ ለዛ ለጦም ዘካተል ፊጥር መስጠት አለበት። ያ ዘካተል ፊጥር ተሰባስቦ ለምሳሌ የከሚሴ ዘካተል ፊጥር ለከሚሴ፣ የቀሎ ለቀሎ፣ የያርቡ ለያርቡ፣ የኮምበሻ ለኮምበሻ፣ በያገሩ ያሉት ድሃዎች በየቀበሌው በየሰፈሩ ያሉት ሁሉም በየጎረቤቱ እንዲሰጥ ይሄን ሸሪዓው ያዛል። ያ አንዱ ከዚህ ጋር ተያይዞ ነው። ድሮም ሰሃቦቹ ጋር እና በፊት የነበሩት ሰለፎችም ጋር የነበረው ምንድነው ዒድ ማለት ደስታ ነው። ደስታ ደግሞ ሙሉ ደስታ እንዲሆን ከተፈለገ ማንኛውም ሰው ቤተሰቡን፣ ጎረቤቱን፣ ሰፈሩ ያለውንም ጭምር የሚያስደስት ነገር ነው። እኛ አሁን በአሁኑ ሰዓት ላይ እያደረግን ያለ ነው ምንድ ነው በተለይ በዘንድሮ ዓመት ላይ ትንሽ ኑሮ ውድነቱ ወጣ ብሎ ሀይል ስላደረገ ነገራቶች ተወደዋል። አንድ በዘካተል ፊጥሩ፣ ሌላው አሁን በየመስጅዱ እየተናገርን ያለ ነው ሁሉም ሰው ማካፈል እንዳለበት ማዘን እንዳለበት መጠየቅ እንዳለበት ትርፍ ጫማ ያለው ለሌለው፣ ትርፍ ሸሚዝ ያለው ሸሚዝ ለሌለው ትርፍ ጀለብያ ያለው ጀለብያ ለሌለው ማካፈል፣ የሚበላም እንደዚሁ በበሰለም ይሁን በጥሬ ነገር ይሁን መጠየቅ እንዳለበት ሌላው፣ ቤተሰቡን ሰብስቦ ሲያበላ እነዚህ አሁን በየጎዳና የወደቁ ተፈናቃዮች እንዳጋጣሚ ሆኖ አሁን ይሄ ክልላችን የኛ አካባቢ የኛ ጎድንትን በተለያዩ ችግር ውስጥ ነው የከረም ነው ዘንድሮና ይሄ ያለፉት ዓመታቶች ትልቅ ችግር ነበር። በዛ ምክንያት አሁን ከቤታቸው ከሀገራቸው የተፈናቀሉ አሉ እንደገና እዚሁ ሀገር ሆኖ የኑሮ ውድነት ያገኛቸው በዝቅተኛ ሁኔታ የሚኖሩ እነሱን ታታቢ ማድረግ የቲሞችን አሁን በዛሬው ዕለት ሄዶ ከተቻል አልብሰን፣ አብልተን፣ አጠጥተን እነሱን ማስደሰት በሆነ ነገር መረዳዳት እንዳለብን ህዝቡ መጠያየቅ እንዳለበት ይህን ነው አሁን በብዛት ማስተማሪያ ያዝ ነው። ሌላው ዒድ ማለት መደሰቻ ቀን እንደመሆኑ አሁን ምንድነው የሚያስፈልገው? አንድ ሰው በዛን ቀን በቃ ጸባውን ማስተካከል እንዳለበት አንዳንድ ሰው አሁን ውጭ ባህሪ ጥሩ ባህሪ ኖሮት ቤት ውስጥ የማይመች ሰው አለ። ሚስቶቹንም ሆነ ልጆቹን ማጫወት ማስደሳት ማዝናናት እንዳለበት የሆነ ባህሪ ቢኖርበት እንኳን ቻል አርጎ በዛን ቀን የደስታ ቀን ስለሆነ በቃ ደስተኛ እንዲሆኑ ማድረግ፣ ደካሞች ካሉ፣ ሽማግሌዎች ካሉ፣ ትልልቅ ሰዎች ካሉ መጠየቅ እና ዒድ በአጠቃላይ እንዲህ እንዲህ አይነት ነገር ነው። በቃ ማካፈል እንዳለብን፣ መተዛዘን እንዳለብን፣ መጠያየቅ እንዳለብን ይህንን እኛም እየመከርን ነው። ሸሪአውም የሚያበረታታው እዚህ ላይ ነው። በተለይ በተለይ አሁን ያለንበት ወቅት ላይ በበሰለ ነገር ብቻ ሳይሆን በማንኛውም ነገር መካፈል፣ አይዟችሁ መባባል፣ መረዳዳት እንዳለብን ሸሪአውም ስለሚቀሰቅስ እኛም ይህን ነው አሁን ማስተማር ያዝ እንኳን አደረሳችሁ ማለት ለምትፈልጋቸው ያደረገ ሰዎች እንግዲህ እኔ ያው እንኳን አደረሳችሁ የምለው ለኢትዮጵያም ሆነ ከኢትዮጵያ ውጪ ያሉ ህዝበ ሙስሊም አጠቃላይ፣ እንዲሁም ሌላ እምነትም ቢሆኑ ያው በሀገራችንም ሆነ በአጋጣሚ ለዚህ ለበዓል፣ አብረው ከኛ ጋር የደረሱትን እንኳን አብረው በሰላም አደረሰን ለማለት ፈልጋለሁ። ይሄ የዛሬውን ቀን በደህና ሰግደን እንደዚህ ቁጭ ብለን በማጫዋወታችን ትክክል ነው፣ ደህና አልሐምዱሊላ፣ ላማመስገን አለብን ስንት ወንድሞቻችን አሉ፣ አሁን በእስር ቤት ያሉ ታሞ፣ በሆስፒታል ውስጥ ያሉ፣ በተለያየ ነገር ላይ ያሉ፣ በህይወትም እያሉ ይሄን ንድር የማያገኙ እንዳልከውም፣ ደግሞ ድንገት አሁን ሳያስቡት ፊጃአተል ሞት እያገኛቸው ድንገት የሚሄዱ የሚኖራሉ እና እኛ ይህን ንድር አልሐምዱላ አላ ስለሰጠን አላ እናመሰግናለን አልሐምዱላ ይረጋሉ ይችላችሁ እያለን ተመልካቾቻችን፣ ለዛሬ የያዝነው ፕሮግራም ይመስላል። በድጋሚ እንኳን ለአንድ ሺህ አራት መቶ አርባ ስድስተኛው ዒድ አል ፍጥር በዓል በሰላም አደረሳችሁ እያለን ፕሮግራማችንን በዚህ እናገባድዳለን። በቀጣይ ደግሞ አሌፍና ማራኪ ፕሮግራም